ብዙ ሰዎች ስለ ትዳር ያላቸው አስተያየት ይሄ ከሃዲው ዓለም ካለው በላይ የገዘፈ በዚህ በከበደ ዘመን እንዴት ብለው ነው የሚተዳደሩ? ትዳር እኮ ከባድ ነው ይላል። ከሴት ጋር የሚገባበዙት ምሳ ስንት ነው የሚያወጡት? በዘመናችን ምግብ ቤት ሆቴል ሄደው ስንት ነው የሚያወጡት? ሰዎች አምስት መቶ ብር ከፈልን እኮ እንደዚህ ማኪያቶ ምናምን ጁስ ምናምን ኬክ ኤንያል በላን ይላል። ባላህ መንገድ ላይ ቢሆን በስምንት መቶ ብር ሁለት ክፍል ቤት ከራያለን ተጀማሪ ባለትዳር ከበቂ በላይ ነው አይደል? ሴቶች ሲመጡ በመጋረጃ አንድ ክፍል ውስጥ ይገባሉ። ፈተኩ ላ መስተጣት ወንዶች እዚህ ክፍል ይገባሉ። ከዛ ስ ሀያ አምስት ኪሎ ጤፍን እንትገዛለን፣ ወሩ ሙሉ ይቦካል። አጀረ ኮ ሚስት ሳይኖረው ምናም ቅላል ሰዋሮች አንድ ምግብ ምግብ ቤት ሄዶ በልቶ ምናምን ውሃ ጨምሩኝ ምናምን አይጠግብም። ልክ ሲያገባ የአላህን በረካ የምታየው ሚስት ባል ቁጭ ይላሉ፣ ልጅ በዚህ ያስቀምጣሉ። አንድ እንጀራ ትቀርባለች፣ ይጎራረሳሉ፣ ልጅ ያጎርሳሉ። አረጨብሹ ሱናው ሀያርጊው ምናምን ተብሎ የበረካ ነው ይሄ የሱና ኑሮ ይባላል። አላህ ቃል የገባበት የሀላል ልጅ ይወለዳል፣ በአንተ ስም ይጠራል። ብዙ ሰዎች የዝሙትን ክፋት የማያውቁት በእስልምና በዝሙ የተወለደ ልጅ የአባት ስም የለው። ከዚህ የከፋ ነገር አለ። በሰውየው ስም አይጠራም። ከዚህ በመቀጠል ከአባቱ ተብዬ አይሞርስም ልጅ አለ። ስለዚህ ዝሙቱን እንደቀልድ እንዳንመ